ጽናት ጽናት ይላችኋል። ጽናት ይጄላችሁ መጥቻለሁ። ዛሬ ደግሞ እንግዲህ ጽናት እና ኪራ ፍቅራቸውን ደስ በሚል ሁኔታ እያሳለፉ ነው ማለት ነው። ቤት ይሞታለች። በጣም ደስ ይላል፣ ያሉበት እንቅስቃሴያቸው። ትምህርቷንም ጀምራለች ማለት ነው። የጽናትም አባት መጥተው ነበረ። ምን አደረጉ? የኪራም አባት መጥቷል ማለት ነው። አባቱ ሲመጣ ደንግጦ ነበር ማለት ነው። ምክንያቱም አባ እንዴ ምናምን ነገር እያለ ነበረ እና ኪራም ተደናግጦ ነበረ። ያው እያስረዳው ነበር ማለት ነው ሁሉንም ነገር ጽናትም ወደ ስራዋ ተመልሳ ማለት ነው፣ ለማስመሰል ያህል ወደ ስራዋ ተመለሰች ማለት ነው። ምክንያቱም አባቷ ስለመጣ ለማስመሰል ትምህርት ጀምሬያለሁ ስላለቻቸው እንደ እንትን እንዳይላል ብላ ማለት ነው፣ እንደዛ አደረገ። ሰላም ጤና ይስጥልኝ፣ ወደ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ጽናትን ክፍል አርባ ሰባትን ይዤላችሁ መጥቻለሁ። እንግዲህ ጽናትና ኪራ አባታቸው የሁለቱም መጥተዋል ማለት ነው ወደ ራሳቸው ቤት ወደ ኪራ ቤት ማለት ነው። እሱ የሀብታ አንተ የሀብታ ምንሽ ነው እኔ ደግሞ የደሃች ላይ ምናምን እያለችውን ነበር ማለት ነው። ያሁን አባቷ እያስመሰለች የተናገረችው እሷንትን እንደማትለው ውድ ቤተሰቦቼ ማለት ኪራ እነ ኪራ ጋር ሁና ትምህርቷን እየተማረች እንደሆን ነበር የሚያውቁት። ግን አሁን ላይ ትምህርቷን እንደማትማር ነበር በፊት ላይ የምናውቀው ሁላችንም ግን እሷ በመሀል ምን አደረገች? አባቷ ሲመጡ ትምህርት እንደምትማርና ስራ እንደማሰራ ተናገረች ማለት ነው። እንደዛ ያደረገችበት መንስኤ ምንድን ነው? አባቷ ያው እንደምትማር ስለሚያውቁ ትምህርት ትማራለች ብለው ስለሚልኳት ለዛ ብለው ነው ማለት ነው። እሷም ደግሞ ያለ ማግማማት እንትን እያለች ማለት ነው የተናገረች ነበረ ትምህርት እየተማርኩ ነው ብላ ነበር ከዚህም በፊት ግን አባቷ እንደማትማር የሆነ የጠረጠሩት ነገር አላቸው መሰለኝ ናሆሜና እንትናም ደግሞ እንግዲህ አብረው እየተወዛወዙ ይገኛሉ ማለት ነው ወደ ቤተሰቦች ፍቅራቸው የነሱንም ቢያጣምራቸው ናሆም እና ምሩን በጣም አሪፍ ነበረ ግን እነሱ አብረው ሊሆኑ አልቻሉም ማለት ነው ገና እሷ ተወደዋለ የምሩ እሱ ይቀልዳል ምናምን ነገርና ግራ ተጋብታለች ማለት ነው። ጽናት አሁን ላይ ምንድነው ግራ የተጋባችበት? የኪራ አባት ነይ ለአውራሽ ፈልጋለሁ ብሏት ነበር። እና ሳላ እየጠረገች ነበረ ሲያገኛት ምንድነው ያደረገው? ቁጭ ለአውራሽ እያላት ነበር ማለት ነው። እያወራኝ ነበር ማለት ነው። ውዶች በምታወራ ጊዜ ምን ተፈጠረ እና በምታወራ ጊዜ ምን ተፈጠረ? የኪራ አባት ስለመጣ፣ ኪራ ደግሞ ምን አደረገ? አብረው ቁጭ ብሎ ነበር ከጽናት ጋር ማለት ነው። ኪራ ክላስ እሱም ርአቱን ነበረ ቁጭ ብላ እያወሩ ነበር፣ እና አባቱ ደግሞ ክፍት አድርጎ፣ ጽናትም ደንግጥ ብላ ወደ ውጭ ትወጣለች ማለት ነው። እንደዚህ ያደረገችበት መንስኤ ምንድን ነው? ደንግጠው ነው ማለት ነው። ከዛ በኋላ ምን አደረገ? እንትን አባትየው ለእናት እደውልላት? ብሎት ወጣ ማለት ነው። እንዲህ አባ ፈልገህ ነበር እንዴ? እንዲህ በሰላም ነው ይለዋል ማለት ነው። እሱም ደግሞ እንትን እያለት ያለምንም ጭቅጭቅ ያለምንም ነገር ወደዛ ይሄዳል ማለት ነው። ኪራ እንግዲህ አሁን ያለበት ሁኔታ በጣም ደስ የሚል ሁኔታ ላይ ነው ማለት ነው። ውድ ቤተሰቦች ኪራ ምክንያቱም አሁን ላይ ደስ የሚል በየቀኑ በቃ ሁሉን ነገር እንትን ለማለት ዝግጁ ናቸው ማለት ነው። ኪራና ጽናትን በመሀላቸው ንፋሳ ይባያን እንጸል የላቸው ማለት ነው። አሁን ላይ ደስ ይላል ነገራቸው ሁለ ነገራቸው ሁሉ ደስ በሚል ሁኔታ ነው እያሳለፉ ያሉት ማለት ነው። መቀኛ ካልገባባቸው በሁለቱ መሀል በጣም ደስ የሚል ጊዜ ሊያሳልፉ ነበረ፣ ግን አሁን የኪራም አባት የጽኑም አባት ስለመጡ አባቷን ይዘንላቸዋል ይዘንላታል። ከዚህ በኋላ ምን ትፈልጋለች ይላል ማለት ነው። የኪራ አባት ከአንዲት ሰራተኛ ጋር ማግባት አለብስ ሲለው፣ ከዛ ከአንዲት ሰራተኛ ጋር ምንድን ነው የምትፈልገው ምናምን እያለ እየተቆጣውም ነበረ። ኪራም ደግሞ በቃ በጣም እየተብሳጨ ነበር። ያው እናቱ መታመሟን ደግሞ አያቅም ማለት ነው። ግን ይህን ይህንን ለጽናት አደራ ነገራት ማለት ነው። እሱም የነገራትን እንግዲህ ሰውየው ምን ለማድረግም እንደሆነ ባላቅም ነገሯት። ጽናትን ደግሞ ሁሉን ነገር እንድትል ተነግሯታል ማለት ነው። እርግጠኛ ነኝ ጽኑ በአክሽን እንላለን ማለት ነው። ምክንያቱም ኪራ ተጎዳችው ከዚህ በኋላ በጣም ከባድ ነው ማለት ነው። ቤቴ ሄዳለች። አሁን ደግሞ ኪራን እንድታገባ እና ያንን ደግሞ ክብሩ የሚባል ሰው ክብሩ ደግሞ ሁሉን ነገር ነግሮኛል። አንቺ ምጡ ልጅ እና አስተዋይ ልጅ እንደሆንሽ እሱ ጋር እንደምትቀራረቡ ሰምቻለሁ፣ ነግሮኛል አለ ማለት ነው። ሰውየው እንደዛ ያለበት መንስኤ ምንድን ነው ያው ያው ትንሽ ጠርጥሮ ነው ሰውየው፣ አይፈረድበትም። ይቅርታ ማለት ነው። ትንሽ ጠርጥሮ ነው ማለት ነው። ምክንያቱም በየቀኑ ኪራና ጽናት አሁን ያሉበት ሁኔታ በጣም ደስ የሚልና በጣም ፍቅር ውስጥ እንደሆኑ እናቃለሁ፣ ሁላችንም ማለት ነው። ኪራና ጽናት አሁን ላይ ደስ በሚል ሁኔታ እያሳለፉ ነው አሁን ላይ በቃ ፍቅራቸውን እያጣጣሙ ነው ማለት ነው። ውድ ቤተሰቦች ደስ የሚል ጊዜ እያሳለፉ ይገኛሉ ማለት ነው ኪራና ጽናት። ኪራም ደግሞ እንግዲህ መጽናት በጣም ኩሽናም ገብቶ እያወራት ነበር ማለት ነው። እሷ ግን ምንድን ነው ያለችው? እኔ ሰራተኛ ስለሆንኩኝ እየሰራሁ ነው ስለዚህ እነሱ እያስመሰሉ ነው ምክንያቱም ከዚህም በፊት አባቷ መጥተው ስለያዩት አሁንም ደግሞ የጽናት አባት ደግሞ የአላ ክብር ያሳዝናሉ ማለት ነው አሁን ላይ ጽናት ከሁሉም ጋር በቃ ግራ ተጋብታለች ምን ከምን ላድርግ እያለች ነው ማለት ነው በዚህ በኩል አባቷ አሉ ማለት ነው በዚህ በኩል ደግሞ እያዘገኝ ነው ጋይዝ ዝም ብሎ እንቅልፍ አልጨረስኩም መሰልና በዚህ በኩል ደግሞ የኪራ ቤተሰቦች አሁን ሲነግሯት ደግሞ የኔ ደንቀት እንድትለዋል ምኑሽ ነው በቃ እየጠየቃት ነበር፣ ምናምን ሁሉን ነገር እየጠየቃት እያለ ምንንሽ ነው ለምን አነግረኝም ይሆን ሸዋልሽ ከኔ ምንነት ሰምተሻል? ሰለኔ ምን አውርተውልሽ ነው ምናምን እያለት ነበር። ምንም አወሩልኝ አላወሩልኝም፣ ምንም አለንኩም እያለችው ነበር ማለት ነው ነኪራ እሷም ደግሞ በጣም ግራ ተገብታለች። ማለት ነው። ውድ ቤተሰቦች አሁን ጽናት ማለት አንደኛ አዝባችሁታል። ይሄ እንደዚህ በመሆኑ ምናምን ነገር ና ብቻ ያስጠላ ጊዜ በመሀላቸው በፍቅራቸው የሆነ ነገር ይፈጠራል ሁልጊዜ ውድ ቤተሰብ ማለት ነው ሁሌ እንደተፈጠረ ነው። ለምን እንደሆነ ባህል አቅም ጽናትና ኪራ እንግዲህ ፍቅራቸው መሀል ላይ የሆነ ነገር ይገባል። ሁል ጊዜ መሰናክል ነገር አያጣቸውም። አሁን ደግሞ የበለጠ ችግር ውስጥ ነው የገቡት ማለት ነው ሁለቱ። ያው እሱን ደግሞ ቀስ በቀስ አንድ ቀን ይፈታል ብዬ አምናለሁ ማለት ነው። ጽናትና ኪራ እንደቀጠሉ እርግጠኛ ነኝ። ይጋባሉ። ጽናትና ኪራም እንግዲህ ቤተሰቦቹን ቢቢሉት ነው ከሰራተኛ ጋር እንዴት ብለው ይሉታል ማለት ነው ያው ተደባርቦም ቢሆን ያገባታል ብዬ አስባለሁ። አይተዋትም አይጥላት ብዬ አስባለሁ። ጽናትን ጽናትን ከጎዳት በጣም ከባድ ነው። በቤተሰብ ምክንያት የአስማምቶ ያገባት። ላይክ፣ እና ሸር ሰብስክራይብ አድርጉ ባይ